ለምን ሙስሊሙ ለምንድን ነው ወደ መጽሐፍ ቅዱስ ስላሴ ነው አስተምርም። ኢየሱስ ክርስቶስ አምላክ ነው አይልም መጽሐፍ ቅዱስ ይሄን ስላለ፣ ታዲያ ሙስሊም እስልምና ትክክል ነው ብለክ ነው ወይስ እስልምናንም የእስልምና የሰነ መለኮት እንት ሳበይ ትምህርቱ ማታ ፈር ትብላ አንተ ቆማጣ። እሺ፣ ማንን ነው ማታ ፈሪ? ማንን ነው በዛ አንድ አላቢሲኒ መስቀል አድርጎ እዚህ ጋር የሚሳደው እሱ ደግሞ ማትክ ግማታ። እሺ አንቺን ተሳደብሽ መንፈስሽ ይመታ። አሜን በኢየሱስ እሺ። እና እናቴ ጴንጤ ነች። እህቶቼ ምናምን ጴንጤ ናቸው። አንዱ ወንድሜ ግን ኦርቶዶክስ ነው። ኦኬ። እሺ፣ አይደለም። እንዴት መሰለሽ ልንገርሽ፣ እሱ እንዴት ኦርቶዶክስ እንደሆነ ምንጫቸው የኛ ማዘር ምናምን ምንጫቸው ኦርቶዶክስ ነው። ምንጫቸው የመጀመሪያ ማለት ነው። ጴንጤ ጴንጤ የሆኑት አሟት ነው ማዘር ጴንጤ የሆነችው አመማት ጴንጤ ሆነች። ከዛ በኋላ ምናምን ተሻላት በዛው በጴንጤ ቀረች። እኔም ደግሞ ያው ሕፃን ነኝ እዛው ቀረው ጴንጤ ላይ ሆንኩኝ ከሷ ጋር ማለት ሕፃን ሕፃን ነኝ እኔ አላቅም እራሱ ጴንጤ ሲሆን ማለት ነው። ከዛ እዛው አደግኩኝ በቃ እዛው ማገልገል ጀመርኩኝ። የሰነ መለኳት ትምህርትም እኮ ተምሬያለሁ የተወሰነ እንትን ይሄ ኳየር ምናምን ነገር እንትን ታገለግል ነበር። አራ አገልግ እያለው ኳየር ምናምን ተው ኳየር ቴ ው ከዛ ውጭ በትንቢት አገለግል ነበር፣ በነብይነት ማለት ነው። ከዛም አልፎ ተርፎ የተለያዩ ቦታ እየዞርኩ አገለግል ነበር። መጽሐፍ ቅዱስ አነበረብህ? ወላሂ ምን ነበር? ክርስቲያን ውስጥ ምን ነበር ድርሻክ? ወንጌላዊ ነው? ፓስተር ነክ? ምን ነበረ? የአገልግሎት ወይስ አስተባባሪ ነበርክ? ምን ነበረ? ነብይ ነብይ ነብይ አስረስ ነበርክ? እሺ ከዛ በኋላ አገለግል ነበር። ቴዎሎጂን ተምሬያለሁ። ባይዚ ኦኬ፣ የቴዎሎጂ ምሩቅ ነክ? ኦኬ። እሺ እና ታዲያ ስንት አመት በስ በክርስትና ኖርክ? በፕሮቴስታንት ሃይማኖት ላይ ከልጅነቴ ጀምሬ አሁን የ26 ዓመት ወጣት ነኝ። ትንሽ ወራቶች ይቀሩኛል ለ7 ለመሙላት መሰለኛው 27 ደግሞ ሙዳት ስላሴ አስተምሮ ስለሌለ ይሁን አመት ከልጅነት ላይክ እስከምታውቅበት እውቀት እስከሚኖር ድረስ በነብይነት ስታገለግል፣ ቸርች ላይ ስታገለግል፣ ስታነብ ተምረክ የተመረክ ምናምን ሰው ነክ እና እንዴት ከአንዳንድ ይሁን ተምረክ እስክትመረቅ ድረስ ስላሴ አስተምሮ የለም ኢየሱስ ጌታ ነው የሚል የለም። ብለክ ሳትን ይሄን ሁላ ድረስ ከጨረስክ በኋላ ኢየሱስ ጌታ ነው አንዳንዴ ምን አለ መሰለሽ አንዳንዴ ምን አለ መሰለሽ እንትን ስትይኝ እዛው ውስጥ ስትሆኚ አንደኛ እውቀቱም የለሽም። ይሄን አክል ጠንካራ እውቀት ላይ ኖርሽ ይችላል ስትማሪና ስታነቢ ነው እነዚህ ነገሮች የሚገለጡት። እኔ ከጊዜ በኋላ ያንንም ቢሆን ልጅም ሆኜ ሲያገለግል፣ ወላሂ የስላሴ ትምህርት ግራ ይገባኝ ነበር። ፈጣሪ ምስክሬ ነው። እንትን እያልኩ ህፃን ሆኜ እንኳን የሰላሴ እያገለገልኩ እኮ ነው። ግፋ ብል የአስራ አምስት ዓመት ህፃን ሆኘ መድረክ ላይ እንደዚህ አቁመውኝ አገለግል ነበር። አላቅም እኮ ምንም ነገር፣ ግን መድረክ ላይ አገለግል ነበር። ይተነብይ ነበር እና ትንቢት ግን ይሰራ ነበረ። በኢየሱስ ይሆናል ስትል አሜን ይሆናል። አላየሽም እንዴ ባለፈው አንዷ የአንድ እግር ካል ሲጠፍቶብሻል፣ ስላታ አውጥታብኝ እኮ አለቻ፣ አልሰማሽም ትንቢቴ ተወታዊ ሙዱን ተባውና የምር የምሩን አውራ ማለት ነው። እሺ እ እሺ ከልጅነት የጀመረ የስላሴ ትምህርት እንትን ይል ነበር። የቤተክርስቲያን ፓስተሮችን ይጠይቅ ነበር። ሽማግሌ የሚባል ነገር አለ ቤተክርስቲያን ላይ ድግግት በታቂ ሆነ። የቤተክርስቲያን ሽማግሌ የሚባል ነገር ታውቂያለሽ? የቤተክርስቲያን ሽማግሌዎችን ይጠይቅ ነበር፣ ፓስተሮችን፣ ወንጌላዊዎችን ይጠይቅ ነበር። ነገር ግን ምንም አይመለስልኝም ሶስት የሆነ አካል አንድ ነው ሲባል ግራ ይገባኛል። እና ሶስት የሆነ አካል አንድ አምላክ ነው ሲባል መጽሐፍ ቅዱሳዊ አይደለም። በመቀጠል ደግሞ ምንም አይነት ሆነ ሎጂካሊ የሚቀበል ነገር የለም። እነዚህ ነገሮች ይጠይቃለሁ፣ ነገር ግን መልስ አላገኝበትም ነበረ። ከዛ በኋላ ግን ራሴን አውቄ በደንብ እንትንያል መጽሐፍ ቅዱስን ማንበብ ጀመርኩኝ። ማንበብ ሲጀምር ኢየሱስ ክርስቶስ አምላክ እንዳልሆነ ስላሴ ትምህርት መጽሐፍ ቅዱስ ላይ እንደደለ ከዛም አልፎ ተርፎ ደግሞ ኢየሱስ ክርስቶስ አምላክ አይደለም ስላሴ ይለ ብዬንትን ስል ቀጥታ ሙስሊም አይደለም ሆንኩ። ከቴዎሎጂ ምረቃ በኋላ ነው በራስህ ማንበብ የጀመርከው? ከዛ በኋላ ፍንጭ እየኖረ ይመጣው መጽሐፍ ቅዱስን ያና አሁን እንትን እንደነበረ፣ በነብይነትም ሲያገለግል አሁን የሆነ ቦታ ሄደች ሲትጸል የቃል አገልግሎት ይባላል። የቃል አገልግሎት ሲባል ምን እናደርጋለን መሰለሽ? ጌታ ወይ ቃል ሲጠልንልና እንደዚህ ይከፍታለን። ከዛ በቃ ማንበብ ነው፣ በቃ እንጂ ይህን አክል ኮንሰፕቱ የለንም። የመጽሐፍ ቅዱስ ብዙ እውቀቱ አልነበረንም። በቃ ጌታ ወይ ስጠን ምናምን ቃል ስጠን ብለን ከማንበብ ውጭ ማለት ነው። ግን ቴዎሎጂ ትምህርቱን ከተማርኩ በኋላ ፍንጭ እየኖረ ይመጣ፣ የመጽሐፍ ቅዱስ ፍንጭ እየኖረ ይመጣል። ከዛ በኋላ ምን አደረኩኝ? መጽሐፍ ቅዱስን ከዛ በኋላ ቁጭ ብዬ ማጥራት ጀመርኩኝ። እያጠናው ሲመጣ ስላፈ የለም ነገረ ክርስቶስ የሚባለው ነገር አምላክ ሰው ሆነ ምናምን የሚባል ነገር መጽሐፍ ቅዱስ ላይ የለም። ኢየሱስ ክርስቶስም አምላክ ነው የሚል ነገር የለም። አላገኘሁም። ከዛ በኋላ ምን አደረኩኝ? በነገራችን ላይ እንትን ለመሆን አይደለም እና ይሄ ባይብል ምልክት ያላረኩበት የለም። ይሄ ባይብል ከዛ ይዤ የመጣሁት ነው። ወላሂ ብታምኝም ባታምኝም ይሄ መጽሐፍ ቅዱስ ከዛ ነው ይዤ የመጣሁት ነበረ ጊዜ የዛሬ ዘጠኝ አመት አስር አመት አይሆንም። ይሄ ባይብል እንደዛ ይሆናል። ከዛ ቢያልፍ ነው እንዶም፣ ድክም ብሎታል እራሱ በጣም እንትን ከማለት የተነሳ ራሱ በጣም ነው ወዶ ሌላ አንተን ማለት ማለት በጣም ነው ወዶውና እንት በጣም የሆነ አምብ በጣም ብዙ ጊዜ አራቴ ነው ያነበብኩት እኔም ባይበል ይሄንን ራሱ ማለት ይሄንን ይሄንን መጻሐ መጻፉ ራሱ ይሄ ነው አራተ ነው ያነበብኩትና እንዳለ ቢታዩ አሁን በስክሪፕቶ የቸከቸኩት አለ እንዳለ ምልክት ያረፈበትና ማለት ይሄንን ሲያለ መጽሐፍ ቅዱስ ላይ በቃ አላገኘም። ቀጥታ ምን አደረግኩኝ፣ ዶባዊ ትነሱስ ቀርቶ እስቲ ከምታውቃቸው የመጽሐፍ ቅዱሳዊ መድረክ ላይ ብዙ ጊዜ ከምታበዛቸው ጥቅሶች ከምታውቃቸው ከነበሩት እስኪ አንድ አራቱን በላቸው። ኦ በጣም በጣም ሞዶ በጣም ሞዶ ጥቅስ አንድ ላንብብልሽ። ቀንዴ ከፍ ከፍ አለ አፌ በጠላቶቼ ላይ የተከፈተ ለማዳኑ ደስ ብሎኛል። እንደ እግዚአብሔር ያለ ማንም የለም፣ እንደ እርሱም ያለ ቅዱስ የለም። አትታበዩ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና እግዚአብሔር ስራውን ይማዝናል። የሚል ቴክስ በመቀጠል በፊልጵስዩስ ማዕራፍ አራት ቁጥር አራት ላይ ምን የሚል እናገኛለን? ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ የምላችኋለው ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በምልጃና በአምልኮ አድርጎ እንጂ ለአንዳች ነገር አትጨነቁ፣ የሚለው ቃል በፊልጵስዩስ ላይ ያለው ማለት ነው። እነዚህ በጣም ወዶ ነው። በመቀጠል በመዝሙረ ዳዊት ምዕራፍ አንዳንድ ቁጥር አንዳንድ ላይ ምስጉን ነው በክፉዎች ያለ ምስጉን ነው በክፉዎች ምክር ያልሄደ በዋዘኞችም ወንበር ያልተቀመጠ በኃጢአተኞችም መንገድ ያልሄደ የሚለው የመጽሐፍ ቅዱስ ክፍል እነዚህን እነዚህ ማለት ነው። ኦኬ እሺ፣ በጣም ማበዛቸው መድረክ ላይ በጣም ማበዛቸው ከተባሉ እነሱ ናቸው። በጣም ደግሞ ብዙ ጊዜ በዛው የነበሩ ምን ቸርች ነበር አስረሱ የምታገለግል ነበረው። ዓለም አቀፍ ቀራኒ ቅዱስና ቤተክርስቲያን ወይም በሌላ ስም አጠራሩ ጸጋ ይባላል። ኦኬ ግን ማለት ነው ክርስትና ላይ በተለይ ላይ ስትሆን በጣም ከሚያጓጓ ነገር ኢየሱስ ያጓጓል። ኢየሱስን በፍቅር ነው የምትወደው። ለነ ለመናገር ከነበርክበት ከነ ስለነበርክበት አቋለካ ኢየሱስ በጣም ነው የሚወደደው። ጴንጤ ሃይማኖት ላይ በንግግር ባረማመድህ በሁኔታ ሁላ ኢየሱስን ሳጠራ አትውልም በተለይ የፕሮቴስታንት ሃይማኖት ላይ እና እንዳትደውልልኝ ከዛ ማለት ነው እና እንትን ላይክ ጴንጤሌ በጣም ኢየሱስ ይወደዳል እና ብዙ ብዙ ሰው እንዲያውም መተው መራቅ የሚከብደው ከኢየሱስ መውጣት ነው፣ አይደለም? አይደለ አስረስ እና አንተ እንዴት ቀለለክ ስርክ ኢየሱስ ፍቅር ይከብዳል፣ ጥሎ ለመውጣት ምናምን በተለይ መዝሙሮቹ ያጽናናሉ ምናምን ያለው ነገር የህብረት ጸሎቱ ምናምን ምናምን የሚባለው በተለይ መዝሙር የፕሮቴስታንት ላይ መዝሙር እና እንዴት ጥለክ ወጣክ? እንዴት ከበ እንዴት እንትናለክ ኪም ብለጫው። አንደኛ አንደኛ ከመጽሐፍ ቅዱስ ቅድም እንዳልኩሽ ነው ነውና ጥያቄው አንዱን ሳልመልስ አንዱን እየደጋገምሽብኝ ስለሆነ ነው። ይሄንን ልመልስልሽ እና ወደ አሁን ወደ ጠየቅሽው ልሄድ። ኦኬ፣ ሁሉም ነገር መጽሐፍ ቅዱሳዊ ካልሆነ ዘረ ልማድ ነው የሚሆነው ልማድ ልማድ ነው የሚሆነው። እና እኔ እንዳልኩሽ ነው ክርስትና መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ ነው ፈጣሪ ነው የሚለውን ነገር ሲያጣ ቀጥታ ሙስሊም መሆንን አይደለም የመረጥኩት። ከጆቫ ዊትነሶች ጋር መጽሐፍ ቅዱስን አጠን ነው ሁለት ዓመት አምጥንቻ ነው። ከጆቫ ዊትነስ ወይም የይሖዋ ምስክር የሚባሉት ማለት ነው። አይ ቲንክ እንትን ለማለት ሳይሆን ብዙ መጽሐፍቶች አሉኝ ራሳቸው የሰጡኝ ጆባሉስ ነው ሰው ይሰጣሉ። መጽሐፍ አአ ይሁ እነዚህ መጽሐፍቶች እነሱ የሰጡኝ ናቸው። ይሄ አሁን ግፋብል የዛሬ አስራ ሁለት ዓመት ምናምን አይሆነውም። ምን መጽሐፍ ይሆናል? ይሄ መጽሐፍ ማለት ነው አ ይሄ ትክክለኛ የመጽሐፍ ቅዱስን ትምህርት ለመረዳት ይሄን ማለት ነው። አስራ ሁለት ዓመት ምናምን ሳይሆን አይቀርም። ከዛ ቢያልፍ አያንስም አያንስምና በቃ በዚህ መጽሐፍ ቅዱስ ትክክለኛ የመጽሐፍ ቅዱስን እንትን በሚል አጠና ነበረ። ይህንን ደግሞ በቅርቡ ነው በቴሌግራም የማውቀው አንድ ጓደኛዬ ነው የሰጡኝ። ሌሎቹም አሉ፣ ጆቪቶ ብዙ የሰጡኝ መጽሐፍ አሉ። በነገራችን ላይ እኔ መጽሐፍት ላይ አልቸክርም፣ መጽሐፍ በስርዓት ነው የማስቀምጠው። እና ከነሱ ጋር በጣም መጽሐፍ ቅዱስን ሲያጠና ምን ሆንኩኝ፣ መጽሐፍ ቅዱስ እንዳልተጠበቀ እየተረዳሁ መጣሁ እንዳልተጠበቀ ማለት እንደተበረዘ በጣም ብዙ አደጋዎች እንደደረሱ በጣም ጭንቅላትም እያደገ መጣ። በጣም የሆነ እያነበብኩ በሄድኩ ቁጥር እንትን እያልኩ በሄድኩ ቁጥር እንትን እያደገ ሄደና ከዛ የማኑስክሪፕቶቹ ስለ የተወሰነ ነገሮችን ማጥራት ጀመር። ከዛ መጻፍ እንዳልተጠበቀ ገባኝ ገበኝ እንትን ሲል መሀል ላይ በቃ ክርስቲያንም ነው እንትንም ነው የሚባል ሰው አለ። እንደዚህ እንትን ቸርች ሄዳለው ነገር ግን አገነግናለው የሆነ ውስጤ የ እንትን ያለ ሰው አልነበረም። ውሸት እንደሆነ ይገባኝ ነበር። በቃ የማደርገው ነገሮች ሁሉ ውሸት እንደሆነ ይገባኝ ነበር። ከኋላ ግን ሙስሊሞችን አገኘው። በተለይ እኛ አካባቢ እስልምና እንዲጠላ የሚያደርገው ኦርቶዶክስ ላይ ምናምን አሊድክ አይ፣ ኦርቶዶክስ ነው ትምህርቱ ራሱ ያስቀኝ ነበርና እውነት ለመናገር ትምህርቱ ያስቀኝ ነበር። ያኔ እንኳን ፕሮቴስታንት ሆኜ ትምህርቱ ያስቀኝ ነበር። ስለዚህ ምንም ወደ ኦርቶዶክስ እንትን አልሄድኩም ራሱ። ምክንያቱም እኔ በጣም ከሚያዝና ፈታ ከሚያደርገኝ ትምህርት ራሱ የኦርቶዶክስ ነበር ራሱ ማለት ነው። ለምሳሌ በምልጃ ላይ ያላቸው እንትን፣ በስዕላት ላይ የነበራቸው ዳራዎች ስትይ ምንም አይነት መጽሐፍ ቅዱሳዊ መሰረት ላይ የቆመ ቤተክርስቲያን አይደለም እና ስለዚህ ወደዛ የሚመርጥበት እንትን አልነበረም። እንዲሁም እውነት ያላቸው ትንሽ እውነት የሚመስል ነገር ያላቸው በጣም የሚያታልል እንትን ያላቸው አንድ ሞኖቲስት ናቸው። መድበላ ማለክት አይደሉም። ጆቫ ዊትነሶች በጣም ክርስትና ላይ ካለው ሴክት አ ክርስትና ላይ ካለው ሴክት የሥነ መለኮት ትምህርታቸው ጠንካራ ነው። ትንሽ እነሱ እንዶ እንትን ይላሉ። በጣም የሆነ እንትን ካለ ወሰድ ማለት ያደርጋሉ። በጣም አንባቢ ለሆነ ሰው ማለት ነው። ወደ ጆቫ ዊትነሶች ወሰድ ሊል ይችላል። ቀጥሎ ደግሞ ወደ ዩኒታሪያን ኦኬ፣ ወደ እንትኑ ጠየቁ እንትን ሲሄድ ምንድን ነው በቀጥታ መጽሐፍ ቅዱስ እንዳልተጠበቀ ሲረዳ ቀጥታ በቃ መሀል ላይ ማዋጀር ጀመርኩኝ። ከዛ የሆነ ሰዓት ኮንፈራንስ ተጠረው እዚህ ሲዳማ ቀላ ማለት ነው። ካለውበት አካባቢ ሲዳማ አካባቢ ኮንፍራንስ ለአገልግሎት ተጠረውና ልሄድ ሊሄድ ጫማ እያስቀባው ነው። ጫማ እያስቀባው እያለ አንድ ኦርቶዶክስ እና አንድ ሙስሊም ይከራከራሉ። ከዛ አንድ ሙስሊምና በነገራችን ላይ ቴዎሎጂ ሳልሄድ በፊት አንድ የገጠመኝን ነገር ልንገርሽ እንትን ለማለት ያክል ማለት ነው። ምን አረረኩኝ የሆነ ጊዜ ትምህርት ቤት ላይ እንከራከራለን። የምንከራክረው ከኦርቶዶክስ ጋር ነው፣ በምልጃ ጉዳይ በተለይ ሮሜ 8:34 ላይ ማለት ነው። በምልጃ ጉዳይ ላይ እየተከራከርን አንድ ሙስሊም መጣ፣ ሙራድ የሚባል ልጅ ማለት ነው። መጥቶ እስቲ ጥያቄ አለኝ ለአንተ አለ። አምላክ ሞቷል አለ። አዎ አምላክ ሞቶ ለኛ ብሎ ሞቶ ሰዎችን አድኗል አልኩኝ ስል በቀጥታ ኦኬ አምላክ ሞታለኝ ኖ አምላክ በስጋው ነው የሞተው፣ ሞቶ እኛን አዳንን አልኩት። አምላክ ከሞተ ታዲያ ምድር እና ሰማይ ማ አልጠበቀህ? በስጋው ሞተ እያልኩኝ ምናምን አልኩኝ። ቅድም አምላክ ነው አላልክም እንደ ወይስ አምላክ ሌላ ስጋ አለው አለኝ። ወላሂ ነው የሚለው በሰዓቱ ጥያቄው ለእሱ መልሼ በቃ አፋሲ እንዳሲያ ቆይ አይነት ነገር ሪአክት አድርጌ ነው የሄድኩት። ነገር ግን ጥያቄ ውስጤ ይፈጥሮብኛል ያ ነገር ማለት ነው። ጥያቄ በጣም ውስጤ ይፈጥሮብኛል። በዛው ነው ማንበብ የጀመርኩት። በዛው ነው ኮርሱንም አግኝቼ ትምህርት የሄድኩት ማለት ነው ትምህርትንም በዛ የቀጠልኩት። ኦኬ የቴዎሎጂው ማለት ነው። በዛ በኋላ ነው በጣም በዛ ላይ ተሞርክዬ መጽሐፍ ቅዱስን ሲያጠር በመጽሐፍ ቅዱስ ላይ የለ ልጁ እውነት ነው ተረዳው። በቃ ሙሉ ለሙሉ ከዛ በኋላ የሆነ ሰዓት ወደ ቅድሙ ታሪክ ልመለስና ጫማ እያስቀባው እያለ አንዱ ኦርቶዶክስና አንዱ ሙስሊም ይከራከራል። የሚከራከሩት ኢየሱስ አምላክ ነው አምላክ አይደለም በሚለው ማለት ነው። ሙስሊሙ በጣም ሲከራከር እኔ ተጠራው። ያ ትንሹ ፓስተር ተባለና ተጠራው። ትንሽ ፓስተር ነው የሚባለው። ትንሽ ነበርኩኝ እኔ። ከዛ ተጠራውና ኢየሱስ ክርስቶስ አምላክ ነው አለኝ። እየሰማሽኝ ነው? ኢየሱስ አምላክ ነው። ስለዚህ ኖ አምላክ ሳይሆን የአምላክ መልእክተኛ ነው አልኩኝና ዮሐንስ ወንጌል ምዕራፍ 17 ቁጥር ሶን እ የማረሰው ጥቅስ ዮሐንስ፣ የሉቃስ ወንጌል ምዕራፍ 4 ቁጥር 46ን ጠቀስኩ እና ኢየሱስ መልእክተኛ ነው አልኩት። ሄ አለኝ ሙስሊሙ፣ ደስ አለው። በጣም ደስ አለውና አንተ በቃ አስረስ ከዚህ በኋላ ሙስሊም ነው መሆን ያለብህ፣ እንደዚህ ተራርተህ ነው ምናምን ምናምን አለኝ። ኖ እኔ በቃ ከዛ በኋላ ልጁ አፉን አስይ ይዞ ሄደ። ያ ኦርቶዶክሱ ማለት ነው፣ ከእኔ ጋር ለመከራከር የቀረበው ዋላሂ <سؤال> አንድ መልስ አልቻለምና ሄደ አፉን ዘግቶ። ከዛ ከዛ ሙስሊም ጋር ማውራት ጀመረ። ስናውራ፣ አንተ ለምንድነው ሙስሊም የማትሆነው አለኝ። ያ ኢየሱስ አምላክ አይደለም ብዬ ስላመንኩ ብቻ ሙስሊም የሚሆን ይመስላል ወይ? ምናምን ብዬ እስልምና ላይ ጥያቄዎች አሉኝ አልኩ፣ እና እስልምና ላይ እኛ አካባቢ ደግሞ የሚነገረው ሙስሊሞች ጠንቋይ ናቸው፣ ሙስሊሞች ገዳይ ናቸው፣ ምናምን የሚለውን ነገር ነው የሚነገረው። ጥላቻ ማለት ነው እንጂ ይናክን የእስልምናን እየሰነመልከው ትምህርቱንም አናውቅም። ከዛ በኋላ ጠየቅኩት። እስልምና ላይ ጥንቁልና አለ፣ እነሱን ሁሉ አብራራልኝ። ልጁ ልጅ ጎበዝ ነው። በቃ እንትን ቢሆንም የሆነ ባይሆንም በሰበይ ሰማይ የሰማው ነገር አለ፣ አብራራልኝ። መስጊድ ውስጥ ዘንዶ ትቀልባላችሁ ይባላል። በፍጹም እንደዛ አይነት ነገር የለም፣ ካላመንክ መስጊዱ አስገብቼ ነው አስማሳያ። ከዛ በኋላ ይሄ ተስቢ የሚባል ነገር አለ። ድንቅት ምታቂ ከሆነ ኦርቶዶክሶችም ይይዛሉ፣ መቁጠሪያ ተብሎ ማለት ነው። እሱ ነገር የድግምት መስሪያ ይመስለኝ ነበረ ሙስሊሞች ድግምት የሚሰሩበት ነገር ይመስለኝ ነበረ ወላሂ እኛ አካባቢ ያለው እኮ ነው ገጠራማ አካባቢም ስለሆነ ሙስሊም እንደ ጠንቋይ ነው የሚታየው ከዛ በኋላ ይሄ ነው በቃ ጥላቻ እኛ ሙስሊም ስናገኝ በኢየሱስ ስም እያለን ነው የምናልፈው አጠገቡ ምናምን ማለት ነው ከተቀመጥኩ በኢየሱስ ስም እያልኩ በዲሳን እየጸለየኩ ነው የሚሄደው ወላሂ ከሙስሊም አጠገብ ወንበር ላይ ተጋሪቼ ተቀምጬ አላቅም መኪና ውስጥም አልወድም በጣም ነው የሚፈራቸው እና እነዚህን እነዚህን ጠየቅኩኝ ኖ የለም እንደዚ አይነት ነገር አለ። ከዛ በኋላ የሆነ ቀን በቃ ላመንኩ፣ በተለይ ዘንዶ ይቀለባል መስጊድ ውስጥ የሚለውን ከዛ እንትን ሄድኩኝ። ትምህርት ቤትና መስጊዱ በጣም እንትን ነው ቅርብ ለቅልብ ነበረ፣ እኔ የሚማርበት ትምህርት ቤትና መስጊዱ ማለት ነው። ትምህርት ቤት ሄጀ ስመጣ ልጁ ቆሟል፣ እንትን ላይ ማለት ነው። ሌላ ቀን ከኮንፈራንሱ ከተመለሱ በኋላ ቆሟል፣ ናናና አስረሳለኝ። ከዛ ልጆቹ ውሃ ሊጠጡ ኦርቶዶክስ ልጆች ገብተዋል እኔ ደግሞ ፈረዋለሁ። ኦርቶዶክስ ልጆች እንደው ትንሽ እዛ አካባቢ እንትን ስለሆኑ ትንሽ ከሙስሊሞች ጋር ቀረቤት አላቸው። በጣም ትንሽ ነው። በተለይ እኔ ያለውበት አካባቢ ሙስሊሙ በጣት ነው የሚቆጠረው። እኔ በደግሞ እናቴ ያለችበት ቀበሌ ላይ ወላሂ ከእኔ ውጪ አንድ ሙስሊም የለም። ከእኔ ውጪ ማለት ነው እና ሄድኩኝ። አዎ አንድ ሙስሊም የለም። እኔ በተወለድኩበት ቀበሌ አንድ ሙስሊም የለም። አሁን ይሄ የምናገሩት ስለወረዳው ነው። ትንሽ ከተማ ማለት ነው። ወጣ። ከዛ በኋላ ና አለኝ እና ላሳይህ አለኝ እና ከዛ ልጆቹ፣ እየፈራሁ ገባሁኝ ገባሁ ሲገባ መስጊድ ውስጥ ምንም የለም ከምንጣፉ ውጪ። እህ ቅድም ዘንዶ ይቀለባል ምናምን ተብሎ የተነገረኝ ወላሂ፣ ምን ይሄ ነው ይሄ ነው በቃ። እህ ውሸት ነው ወላሂ። በዛ ሰዓት ጥላቻ የተገፈፈ ከዛ በኋላ እስቲ የሚነበቡ ነገሮች ካሉ ስጡኝ አልኩኝ። አይ ቲንክ ያን መጽሐፍ የት ነው ያደረኩት ላሳይሽ ነበረ ድክም ብላለች። ሙስሊሞች የሰጡ ኦኬ፣ ብቻ እዚህ ውስጥ ነው ተደብቋል። ያም መጽሐፍ ሁለት የተሰጠኝ ኢየሱስ የኢስላም ነብይ የሚልና እናመዛዘን የሚል መጽሐፍ እነሱን፣ አነበብኩኝ፣ በጣም ተረዳው። እውነትም ኢየሱስ የኢስላም ነብይ ነው የሚለው ነገር በጣም ኮንሰፕቱ ተረዳኝ። ስለተውሂድ በደንብ አድርጌ የተወሰነ ነገር ተነገረኝ። ከዛ በኋላ መስለም አለብኝ አልኩኝና ልሰልም፣ ስልቲን እንዴት ልስልም፣ ቤተሰቦች ፈራው። በኋላ መስለም ፈለግ፣ ከስንት ጊዜ በኋላ ከስንት ጊዜ በኋላ መስለም ፈለግ። ክርስትና ላይ ግርታ ከተፈጠረብኝ አራት አምስት አመት ይሆነኛል፣ አራት ምናምን አካባቢ ይሆነኛል አይደል? ከዛ በኋላ መስለም እንዳለብኝ እንትን አልኩኝ። ፈራው ደግሞ ከቤተ ክርስቲያን የማገኘው ጥቅም አለ። በአገልግሎት ብራመን ሲኬድ ያው ቤተ ክርስቲያን ላይ ታገኛለች። ምንም እንትን የማይደባበቀው ነገር ቀጥታ እንደዚህ ደሞዝ ነው ባይባልም፣ ለምሳሌ አገልግሎት የሆነ ቦታ ኮንፈረንስ ብር ይሰጥሻል። የሻይ ቡና፣ የትራንስፖርት ተብሎ ማለት ነው። የአገር ብር ነው የሚሰጠኝ የነበረው። ነብይም ስለሆኑ የሆነ ቦታ ደግሞ ለጸሎት የሆነ ቤት ሲሄድ ሻይ ጠጣ ተብሎ ይጨበጣል። ትንሽ ብር አይደለም የሚጨበጠው። ይሄ ማለት አገር የሚያውቀው ፀሐይ ሞቀው ነውና እነዚህ እነዚህ ሁሉ እንትን አለኝ ከሰለምኩ በኋላ ከቤተሰቡ ጋር የሚመጣውን ጫና ፈራሁኝና እያልኩኝ ከዛ በኋላ የተወሰነ ጊዜ አንገራገርኩ። ከዛ በኋላ ቆረጥኩና ሰለምኩኝ ማለት ነው። ከሰለምኩ በኋላ ያ የሚመጡ ፈተናዎች አሉ። እነሱን እንትን አለ። በማንበብ ብቻ ነው የሰለምከው ወይስ አዞች ወይ ሙስሊሞች ኖርማል ሰዎች እየሰበኩክ እየነገሩክ ነው አንብብ ያለው ያልገባኝን ነገር ጠይቅ ያለው። ከዛ ውጭ ግን ማንም አልሰበከኝም። እኛ አካባቢ ያሉ ሙስሊሞች በተለይ እንትን ለመሆን ሳይሆን፣ እንደዚህ ዝቅ ዝቅ ለማድረግ ሳይሆን ለራሳቸው ራሱ ስብከት የሚያስፈልጋቸው ነው፣ በጣም ይህን አቅል የጠነከሩ ሙስሊሞች ያደሉ። እሺ፣ ግን እስልምና በቃ እስልምና ለመሆን ቶሎ ነው ውስጥ የተቀበለው ሙስሊም ለመሆን ትምህርቱን በጣም ነው ውስጥ የተቀበለው። በጣም ግን ኢየሱስን ጥሎ መውጣት ከዛ ግን አልከበደክም? ምክንያቱም ፔንቴ ሃይማኖት ስለላጣውማ ኢየሱስ የእስላም ነብይ ነው የሚለው ነገር ተረዳው ሙሉ ለሙሉ ነው። አይደለም እስልምና ላይ ያለው ኢየሱስና ክርስትና ላይ ያለው ኢየሱስ አንድ አይደለም። ፕሮቴስታንት ሆነክ ስትኖር ለኢየሱስ በጣም የተለየ ፍቅር ነው የሚኖር። ስትበላም፣ ስትጠጣም፣ ስታወራም፣ ስትሄድም፣ ስለተይደም ኢየሱስ ኢየሱስ እያልክ ነው የምትኖረው። ስብከትክም ኢየሱስ ነው፣ ንግግርክም አካሄድክም ኢየሱስ ነውና፣ እውነት ለመናገር መዝሙሮቹ ምናምን ነገር ፕሮቴስታንት ላይ በጣም ነው እንትን የሚለው። እነዚህ እነዚህ ነገሮች አልከበዱክም ከእስልምና ስትወጣ? አይኔ ያው እስከ ቅርብ ጊዜ የሆነ ስምል ምናምን አንዳንድ ነገሮች ያመልጦኝ ነበረ። ኢየሱስና ክርስትና ላይ እንደነበረው ኢየሱስ እኩል አይደለም ያለው ኢየሱስ እዛ ጋ አምላክ ነው፣ እዚህ ጋ ነብይ ነው ብላችሁ ነው የምትሉት። እዛ እሱን እኮ ከመጽሐፍ ቅዱስ የምትለው አሁን እኮ ምን አለ መሰለሽ፣ እዛ የነበረው ነገር ቲፎዞ ብቻ ነው። ቲፎዞ ብቻ ነው እዛ የነበረው ምንም አይነት መረጃ የለውም። ይሄን ደግሞ ጭንቅላቴ ሙሉ ለሙሉ እንዲቀበል ያደረገው ቲፎዞ ሳይሆን መረጃ የነበረው ነገር ነው። ስለዚህ የተወሰነ ጊዜ አንዳንድ ነገሮች ይከብዳሉ፣ ማላ ስጋ ምናምን። አሁን ለምሳሌ እኔ ከሰለምኩ የሙስሊም ስጋ አልበላም ነበረ። ረጅም ጊዜ አንድ አመት ምናምን አካባቢ አልበላም ነበር። ይከብደኝ ነበረ እና ግን ከዛ በኋላ አንዳንድ ነገር የሆነ የማይለመዱ ትንሽ የሚከብዱ መዝሙሮችን ያለማዳመጥ አችም ነበር። በተለይ ሙስሊም ሆኜ እንኳን ዮሴፍ ካሳ አዳመጥ ነበረ ላ እውነቱን ለመናገር ዮሴፍ ካሳን ታገበለች ብዙ ሙስሊም ፍሬንዶች የፕሮቴስታንት መዝሙርን የቤት ሲመጡ ከፍቶ ይስማሉ ምናምን ነገር እና ዮሴፍ ካሳን አዳምጥ ነበር። አንዳንድ ለስለስ ያሉ ዋልዜ መዝሙሮችን እየከፈትኩ እንዳልካቸው ምናምን ምናምን አዳምጥ ነበር። በአንዴ ለመውጣት ትንሽ ልክ ነሽ። ነገር ግን በደንብ ደግሞ በመረጃ እስልምናን ደግሞ እያወቅሽ እንትን ስትይ፣ ወላሂ ውስጥ ለውስጥ ነው ተነቅሎ የሚወጣው። ተውሂድ በደንብ ሲገባሽ፣ እነዛ ደግሞ ኩፍርና ሽርክ መሆኑ በደንብ ሲገባሽ፣ ከዛ በኋላ ምን ስድስት አመት፣ በስድስት አመቱ በዚህ ደረጃ አሁን፣ ያንተ እኮ እስልምና ያንተ እስልምና ለይሄ የምትጠቀማቸው አረበኞች መተክ የምታነጻጽርባቸው ከስከ ቁርአን እያወጣክ የምትናገራቸው እንደ ስድስት አመት ሳይሆን እንደ ኖርክበት ነው እኮ የሚያሳየው። እና እኔ እንዲሁም የተወለድ ያደግክበት ነበር ይመስለኝ ማ የምታውቀው ቁርአንን አይ ብዙ አላቅም። እኔ እኮ እንደውም ገና ተማሪ ነው። በዙ አረብኛ ደግሞ አረብኛ ነው፣ ቁርአን አረብኛ ነው። እና አረብኛ በጣም ቀላል እኮ ነው። በነገራችን እንደውም ሰነፍ ነኝ። እውነት እንነጋገር ከተባለ እኔ ሰነፍ ነኝ። እንደውም ሰነፍ ባልሆን ከዚህ በላይ ብዙ መማር ይችል ነበር እና ነገር ግን በጣም ብዙ አመት ነው። ስድስት አመት ማለት በጣም ብዙ አመት ነው እራሱ። እኔ በኢንትራን ፒኬ የሚባለው እንዴት ታውቂዋለሽ? አላውቀውም ከሰለመ ከሰለመ ሁለት ዓመት አይሞላውም። እዚህ እርግጠኛ ሆኜ ነው የሚነግረው፣ ሁለት ዓመት አይሞላውም። ነገር ግን በደንብ ነው አሁን አረብኛ የሚያነበው ምናምን ማለት ነው። እና አረበኛ ለማንበብ ረጅም ጊዜ አይፈልግም። እና አረበኛ እኮ ለማንበብ እና ለመጻፍ ሙስሊም መሆን ይጠበቅብካል እኮ እውነት ለመናገር ምክንያቱም ቁራን ትምህርት ስላለ፣ አይደለም እኔ አሁን እዚህ አረበኛ እኮ ተማርኩኛ። ከዛ በኋላ ብትለኝ ያረበኛ ጻፊ ብትለኝ የሚያረበኛ አልጽፍም ሲቀጥል አረበኛ ለመናገር ለሙስሊሞች በጣም ቀላል ነው፣ እና ቁርአን ለሚያክሰው ነው አረበኛ ኢንዌ ደስ ይላል። ግን እሺ፣ በፋሚሊ የመጣብህ ችግር የለም ወደ እስልም ወደ እስልምና ተነበረው ነው። ብዙ ነው ያው እሱማ ብዙ ነው ያው የፋሚሊ ነገር ብዙም እንደዚህ ሚዲያ ላይ ፕራይቬት ነው መሆን ያለብህ እም ያ አንዱ ካንዱ ሃይማኖት ሲሸጋገር ብዙ ነገር ፈተና። አይ ብዙ በቃ ይሄ ምንም እንትን የሚባል አይደለ፣ ግፋ ብለህ ወደ ሁለት ወር በረንዳ አድሬያለሁ። አዋሳ ላይ አይቲክ አዋሳ፣ ወላሂ አዋሳ በደንብ የሚያቆይ ሰዎች ሁሉ አሉ። በረንዳ ሲያደር ከቤት ተባር ማለት ነው። ከዚህ በኋላ ሌላ ሃይማኖት አቀይርም። ኧረ እስልምና በጣም ነው የምወደው፣ ሞቴን በእስልምና